እንደ ተመልካቾቻችን አድማጮቻችን፣ ይሄ ሁሌ ዘውትር የሉትራን አወር ሚኒስትሪ ፕሮግራም ነውና እንኳን ደናቆያችሁን እያለን የሁለተኛውን ጊዜ ደግሞ ከቄስ ጋር አብረን እናሳልፋለን። ቄሱ እንኳን ደናመጡ። አመሰግናለሁ። ባለፈው ሳምንት ጥሩ ጊዜ ነበርን። ስለነገረ ፍጻሜ ያብራሩትና ያሉትን ጥያቄዎች ጥሩ ጊዜ ነበረ እና አሁንም አንዳንድ ጥያቄዎችን እያነሳን በዛ ጥያቄ መሰረት የእርሶ ሀሳብ ምን ይመስላል? የእርሶ ትምህርትስ ይህን በዚህ ምክንያት እሱን እናደርጋለን ማለት ነው። በክርስቶስ ፍርድ ወንበር ፊት ሽልማት የሚቀበሉት እነማን ናቸው? የተነጠቁት ሁሉም ይሸለማሉ የፍጥረትና ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃል የሚለው ተስፋ ቃል የሚፈጸመው መቼ ነው? አመሰግናለሁ። ባለፈው ሳምንት የተከበራችሁ አድማጮቻችን ምናልባት እንደተከታተላችሁት፣ አራት የነገረ ፍጻሜ አስተናጋጅ አካላት አሉ። መጽሐፍ ቅዱስ እንደምነግረን አንደኛው ቤተክርስቲያን ነች። ሁለተኛው አይሁዶች ናቸው። ሶስተኛው አህዛብ ወይም አላሚዝ ማለት ነው። አራተኛው ፍጥረት ዓለም እነዚህን አራት አባይት አካላት ይመለከታል። የፍጻሜ ዘመን ትምህርት በአራቱም አካላት ላይ ተራ በተራ የሚፈጸምበት ሁኔታ አለ። እንዲሁም ደግሞ ሰባት የነገር ፍጻሜ አጀንዳዎች አሉ በቅደም ተከተል ሊፈጸሙ ያሉ። እነዚህም አንደኛው የቅዱሳን በአየር መነጠቅ ነው ወይም የቤተ ክርስቲያን መነጠቅ አሁን ቀጥሎ ሊከሰት ያለ የነገረ ፍጻሜ አጀንዳ ነው። ከቤተ ክርስቲያን መነጠቅ ቀጥሎ ታላቁ መከራ የተባለው በዓለም ላይ ለሰባት ዓመት የሚፈጸም ሰባኛ ሱባኤም በመባል የሚታወቅ አጀንዳ ይከናወናል። የሰባቱ ዓመት መከራ ከተጠናቀቀ በኋላ ጌታ ኢየሱስ ክርስቶስ የጌታዎች ጌታና የነገሥታት ንጉሥ ሆኖ ከሰማይ በታላቅ ኃይልና በታላቅ ክብር በእሳት ነበልባልም ይገለጣል። ሦስተኛው የነገረ ፍጻሜ አጀንዳ በምድር ላይ የሚከናወን አራተኛው የሺህ ዓመት መንግስት ይፈጸማል። አምስተኛው ታላቁ የነጭ ዙፋን ፍርድ ይከናወናል። የመጨረሻው ደግሞ የሺህ ዓመት የዘላለም መንግስት ይከናወናል። ለማስታወስ ያህል ባለፈው ሳምንት ያነሳ ነው ሁለት የትንሣኤና የፍርድ ጊዜዎች አሉ በመጽሐፍ ቅዱስ ውስጥ የተገለጹ። አንደኛውና የመጀመሪያው የትንሣኤና የፍርድ ጊዜ የቅዱሳን ትንሣኤ ነው። ፊተኛው ትንሣኤ የተባለው እሱ ነው። በፊተኛው ትንሣኤ እድል ያለው ብፁህ ነው የተባለው የቅዱሳንን ትንሣኤ የሚመለከት ነው። በተለይም የቤተ ክርስቲያን ትንሣኤ በመነጠቅ ጊዜ ከተከናወነ በኋላ የክርስቶስ ፍርድ ወንበር ፊት የተባለው ሽልማትንም ቅዱሳን የሚቀበሉበት የክርስቶስ ፍርድ ወንበር ፊት የተባለው ጃጅመንት ሲት ኦፍ ክራይስት የምንለው አለ። ይሄ መቼ ነው የሚከናወነው? እነማንን ይመለከታል? ቤተ ክርስቲያንን ይመለከታል። በአዲስ ኪዳን ዘመን በክርስቶስ አምነው የዳኑትን ቅዱሳን ወይም የክርስቶስ ሙሽራ በመባል የምትታወቀዋን ቤተ ክርስቲያንን ይመለከታል። ከመነጠቅ ቀጥሎ አማኞች ወይም ቤተ ክርስቲያን፣ ቅዱሳን፣ እውነተኛ አማኞች በሙሉ ባደረጉት መልካም ስራ ልክ ሽልማት፣ ብድራታቸውን ሊቀበሉ ወደ ክርስቶስ ፍርድ ወንበር ፊት ይቀርባሉ። መልካም ወይም ክፉ እንዳደረገ እያንዳንዱ በስጋ የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ፍርድ ወንበር ፊት ልንቆም ይገባናል ተብሎ የተጻፈው ሁለተኛ ቆሮንቶስ አምስት አስር የሚፈጸምበት ጊዜ ነው። ይሄ ደህንነታችን የሚገመገምበት ጊዜ አይደለም። መዳናችን በምድር ላይ በክርስቶስ ስናምን ተፈጽመዋል። ነገር ግን የኑሮ ስርዓታችን፣ የአገልግሎት ትጋታችን፣ ታማኝነታችን ተገምግሞ ብድራት የምንቀበልበት፣ አክሊል ሽልማት የምንቀበልበት አማኞችን ወይም የአዲስ ኪዳን ቅዱሳንን ብቻ የሚመለከት ነው። የክርስቶስ ፍርድ ወንበር ፊት ሁላችን የሚለው ተውላጠ ስም በክርስቶስ አምነው የዳኑ የአዲስ ኪዳን ቅዱሳንን ብቻ የሚመለከት ነው የሚሆነው። ይሄ በምድር ላይ በሰራነው መልካም ስራ ልክ ባሳየነው ትጋትና በታየብን ታማኝነት መጠን አክሊል ብድራታችን እንቀበላለን። ጳውሎስም እንዲህ ብሎ እንደተናገረው ሁለተኛ ጢሞቴዎስ አራት ላይ መልካሙን ገድል ተጋድያ አለሁ ሩጫውን ጨርሻ አለሁ ሃይማኖትን ጠብቄ አለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ እርሱንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ለእኔም ብቻ አይደለም መገለጡን ለሚወዱት ሁሉ ደግሞ እንጂ ብሎ በተናገረው ቃል መሰረት ይሄ የክርስቶስ ፍርድ ወንበር ፊት በዚህ መልኩ ይጠናቀቃል። ሁለተኛው የፍርድ ጊዜ የኃጢአተኞች ፍርድና ትንሣኤና ፍርድ ነው። በዓለም ያሉ ከጥንት ዘመን ጀምሮ ያሉ ከእግዚአብሔር ጋር ያልታረቁ ኃጢአተኞች ከሲኦል ተነስተው በታላቁ ይነ ዙፋን ፍርድ ጊዜ የሚቀበሉት ፍርድና እንዲሁም ወደ እሳት ባሕር የሚጣሉበት ጊዜ የኃጢአተኞች ፍርድና ትንሣኤና ፍርድ የሚባለው እሱ ነው። ሁለቱም የፍርድና የትንሣኤ ጊዜያት ይህንን እመለከት ይመስላል። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና የተባለው የተስፋ ቃል የሚፈጸመው መቼ ነው? ሮሜ ምዕራፍ 8 ቁጥር 18 ላይ የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና የተባለው ለእኛ የሚገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ የሚል ቃልም አለ። ሮሜ 8 18ና 19። ፍጥረት ሁሉ በናፍቆት የሚጠባበቀው የቅዱሳን ክብር ጊዜ የሺህ ዓመትን የክርስቶስ መንግስት ይመለከታል። ባለፈው ሳምንት ለመዳሰስ ሞክረናል። እጅግ አስደናቂ በሆነ ሁኔታ ዓለም አይታ በማታውቀው ሁኔታ ክርስቶስ በምድር ላይ የጌታዎች ጌታና የነገሥታት ንጉሥ ሆኖ ከዳግመኛው ምጻቱ ቀጥሎ ባለው ዘመን ለአንድ ሺህ ዓመት ሲነግስ ቅዱሳንን የሚጠብቃቸውን ክብር የሚመለከት ነው። እጽዋትና እንስሳትም ሳይቀሩ አርነት የሚወጡበት ጊዜ ነው። ከአዳም ኃጢአትና እርግማን የተነሳ ምድር በእርግማን፣ በጠላትነት፣ በመከራ፣ በጉስቁልና፣ በጦርነት፣ በልዩ ልዩ ማአት ተሞልታለች። እንደምናውቀው ይሄ ማአትና እርግማን ተሽሮ ክርስቶስ ሲመጣ በምድር ላይ ሊገለጥ ያለውን የአንድ ሺህ ዓመት የቅዱሳንን ክብር ጊዜ የሚመለከት ነው። ይሄ ናፍቆት ለእንስሳትም ለእጽዋትም ጭምር ያለ ናፍቆት ነው። የእግዚአብሔር ልጆች ይገለጣሉ። ቅዱሳን በሙሉ ከክርስቶስ ጋር በምድር ላይ ለአንድ ሺህ ዓመት የሚነግሱበትን የክብርና ብፅእናን ዘመን የአንድ ሺህ ዓመት ክርስቶስን ሚሌኒየም የሚመለከት ነው የሚሆነው ማለት ነው። ሌላ ደግሞ እየተወራና ሰው በብዛት የሚያንሸራሽረው ጥያቄ አለ። ይሄ የስድስት ስልሳ ስድስት ስራ ላይ የሚውለው መቼ ነው ሚልም አለ። አሁን ጀምሯል ወይስ ገና ወደፊት ነው? ታላቁ መከራ ስድስት ስልሳ ስድስት ቤተ ቤተክርስቲያንን ይመለከታልን ተፈጻሚስ የሚሆነው በማን ላይ ነው አላማውስ ምንድን ነው አመሰግናለሁ በጣም ብርቱ ከሆኑ ነገረ ፍጻሜያዊ አጀንዳዎች አንዱ የ666 ጉዳይ ነው ብዙ አስተማሪዎችም በተለይ በዚህ በቤተ ክርስቲያንም ዘመን 666 ኦረዲ ጀምሯል ምልክቶች የታዩ ነው ብለው እያስተማሩ እያወሩ ይገኛሉ ይሄ በመሆኑ በመሰረቱ ስህተት ነው አጥብቄ ነው እዚህ ጋር የምናገረው በቤተ ክርስቲያን ዘመን 666 አይፈጸምም። ይሄ የቃሉን እውቀት ማነስ ነው የሚያሳየው። ከቃሉ ነው የምንጀምረው፣ ከወሬ አንጀምርም። ወሬ እዛ በየሰፈሩ የሚወራ ወሬ ሌላ፣ ቃሉ የምለው ሌላ። በቃሉ ላይ የተመሰረተ ውይይትና መግለጫ ነው እዚጋ እያደረግን ያለ ነውና፣ 666 የምለው ቃል አንድ ጊዜ ብቻ በራእይ መጽሐፍ ምዕራፍ 13 ላይ የተጠቀሰ ቃል ነው ያ ጊዜ ከቤተ ክርስቲያን መነጠቅ በኋላ ሰባት ዓመት የሚቆይ ታላቅ መከራ የተባለው ዘመን አለ። ሰባኛው ሱባኤ ሁለት ቦታ ይከፈላል። ያ የታላቁ መከራ ዘመን ወይም ሰባቱ ዓመት የመጀመሪያው ዙር ሶስት ዓመት ተኩል ወይም አርባ ሁለት ወራት ላይም አይፈጸምም 666። ልክ ሁለተኛው ዙር ሶስት ዓመት ተኩል ሲፈጸም ጌታ ኢየሱስም ማቴዎስ 24 ላይ በተናገረው መሰረት በነቢዩ በዳንኤል በተነገረው መሰረት የጥፋት እርኩሰት በተቀደሰችው ስፍራ ቆሞ ሲታዩ አንባቢው ያስተውል፣ በይሁዳ ያሉት ወደ ተራሮች ይሽሹ ብሎ የተናገረው ትንቢት ጋር ይገናኛል። ስለዚህ በሰባት ዓመቱ መከራ መሃል ላይ ነው። 666 አውሬው ዓለምን በሙሉ ሊገዛ በሚነሳበት፣ ጨካኙ ገዥ ዓለምን በሙሉ ሊቆጣጠር በሚገዛበት በዚያን ወቅት ነው የሚፈጸመው። በኢየሩሳሌም ከተማ ቤተ መቅደስ ይሰራል። አይሁዶች ቤተ መቅደሳቸውን እንዲሰሩ አውሬው ይፈቅዳል። ከቤተክርስቲያን መነጠቅ ቀጥሎ ባለው ጊዜ ቤተ መቅደሳቸውን ሰርተው በመጀመሪያው ሶስት ዓመት ተኩል ውስጥ እዛ አምልኮ ማድረግ ሲጀምሩ እኔ ነኝ አምላክ ከኔ ውጭ ሌላ እግዚአብሔር የለም ብሎ ጨካኙ ገዥ አይሁዶችንም ያስጨንቃቸዋል። የራሱን ምስል በትልቁ እዛ ሰቅሎ ዓለም ሁሉ ለእኔ ይስገድ ብሎ ምልክት ይቀበል ብሎ በግንባራቸውና በቀኝ እጃቸው ምልክት እንዲቀበሉ ያስገድዳል። 666 የተባለው እዚ ጋር ነው የሚመጣው በቤተክርስቲያን ዘመን ቀርቶ በሰባቱ ዓመት መከራ የመጀመሪያው ዙር ሶስት ዓመት ተኩል ውስጥም አይፈጸምም። ልክ የመጀመሪያው ዙር የመከራው ዘመን ሶስት ዓመት ወይም 42 ተኩል ተፈጽሞ ሁለተኛው ዙር 42 ወራት ሊጀመር ስል እዛች ጋ ነው የሚጀምረው። ቃሉ በትክክል የሚነግረን መከራው እዛ ጋ ነው የሚጀምረው። ይህንን ምልክት ያልተቀበለ ሰው በዚያን ወቅት አይሁዶችና በክርስቶስ ያመኑ ወይም በመንግስት ወንጌል ያመኑ ቅዱሳን ምልክቱን ካልተቀበሉ መጓጓዝ አይችሉም። መሸጥ መለወጥ አይችሉም። መነገድ አይችሉም። እህልም መግዛት መሸጥ አይችሉም ማለት ነው። በዚህ ምክንያት በረሃብ የሚያልቁ ቅዱሳን እጅግ ብዙ ናቸው። አሁን እንደምናየው ወሬ ይወራ እንጂ ስድስት ስልሳ ስድስት አለ ይባል እንጂ ሰው ሁሉ ቢያምንም ባያምንም በዓለም ሁሉ እየተጓጓዘ ነው። በአየር በባህር በየብስ እህል እየሸጠን እየገዛን እንበላለን፣ እንጠጣለን፣ እንጓጓዛለን። ስድስት ስልሳ ስድስት አሁን አለመኖሩን አንዱ ማስረጃ ይሄ ነው። ስለዚህ ቃሉ እንደምለው በሰባቱ ዓመት መከራ እኩሌታ ላይ ነው የሚፈጸመው እንጂ በቤተክርስቲያን ዘመን አይፈጸምም፣ የለምም፣ ውሸትና ከንቱ ወሬ ነው። ይህንን በጥንቃቄ ማጤን ያስፈልጋል። አሁን አልጀመረም፣ ገና ወደፊት በሰባቱ ዓመት መከራ እኩሌት ሴንተር ላይ የሚፈጸም ነገር መሆኑን ልብ ማለት ያስፈልጋል። ለዚህ መጀመር አንዱ ቅድመ ሁኔታ ሰይጣን ከሰማይ መጣሉ ነው። ራእይ ምዕራፍ 12 ላይ በሰማይም ሰልፍ ሆነ ዘንዶውና መላእክቱ ተዋጉ ይላል። ራእይ አስራ ሁለት ላይ ዘንዶው፣ ሰይጣን፣ የቀደመው እባብ የተባለው ዲያብሎስ ነው። ከመልአኩ ሚካኤልና ከቅዱሳን መላእክት ጋር ውጊያ ተፈጸመ። ዲያብሎስ አልቻላቸውም፣ ስለዚህ ወደ ምድር ተጣለ። በዚህ ጊዜ በሰማይ ላላችሁ ደስ ይበላችሁ፣ በምድርና በባህር ለሚኖሩ ወየውላቸው የተባለው ጊዜ ያ ጊዜ ነው። ሰይጣን ከመላእክቱ ጋር ከአየር ይጣላል። አሁን በአየር ላይ የሚሰለጠን አለቃ ነው፣ ግን ያን ጊዜ ለአንዴና ለመጨረሻው አየሩን ለቅቆ ይጣላል። በምድር ላይ ለምኖሩት ወዮላቸው የተባለው ስድስት ስልሳ ስድስት የሚጀመረው አይሁዶችንም ክፉኛ ማሳደድ የሚጀምረው እዛች ጋር ነው። ራእየ ስራ ሁለት ከዛ ቀጥሎ ነው ራእየ ስራ 3 ላይ ስድስት ስልሳ ስድስት የሚል ቁጥር ዲዛይን አድርጎ በእጁና በግንባሪው ያልተቀበለ ሰው መብላት፣ መጠጣት፣ መጓጓዝ፣ መሸጥ፣ መለወጥ እንዳይችል የሚደረገው ጥብቅ የከፋ እርምጃ እዛ ጋር ነው የሚመጣው። ቃሉን ስናጠና ስድስት ስልሳ ስድስት ስራ ላይ የሚውሎ በዚህ አይነት በሰባተኛው በሰባቱ ዓመት መከራ ወቅት ነው። ታላቁ መከራና 666 ቤተ ክርስቲያንን ይመለከታል ወይ አይመለከትም። ቤተ ክርስቲያን ከምድር ላይ ከተነጠቀች በኋላ ነው ሰይጣን ያለ ተቃዋሚና ያለ ተቀናቃኝ በምድር ላይ ታላቅ መከራ በጭካኔ የሚያስፋፋው። ስለዚህ ቤተ ክርስቲያን ለቁጣ አልተመረጠችም። የክርስቶስ ሙሽራ ነች። ክርስቶስ በሚወዳት ሙሽራው ላይ መከራ እንዲለቀቅ አይፈቅድም። ስለዚህ ሙሽሪትን፣ ሙሽራውን፣ ቤተ ክርስቲያንን ክርስቶስ እድፍና ነውር የሌለባት ክብርት የሆነችውን ቤተክርስቲያን ወደ ራሱ ይነጥቃል። በሰማይ ታላቅ የበጉ ሰርግ ይሆናል። ለሰባት ዓመት ከቅዱሳን ከክርስቶስ ጋር በሰማይ በብፅዕና እንቆያለን። በዛ መሃል ነው ሳይመልታን የስል ሰባቱ ዓመት በምድር ላይ የመከራ ዘመን የሚሆነው እና ቤተክርስቲያንን አይመለከትም። ታላቁ መከራ አሁን ጀምሯል ወይስ ገና ወደፊት ነው? ወደፊት ነው ተፈጻሚ የሚሆነው በማን ላይ ነው? አላማውስ ምንድን ነው? የታላቁ መከራና የ666 ዓላማው እግዚአብሔርን በማያውቁትና ለጌታችን ለኢየሱስ ክርስቶስ ወንጌል በማይታዘዙት ላይ በቀል እንዲሆን ነው። የእግዚአብሔር የተጠራቀመው ከጥንት ዘመን ጀምሮ የተጠራቀመው መለኮታዊ ቁጣ በምድር ላይ የሚፈስበት ጊዜ ነው። ሉቃስ 2122 ላይ እንደምናነበው የተጻፈ ሁሉ እንዲፈጸም ይህ የበቀል ጊዜ ነው የተባለው ቃል የሚፈጸምበት ጊዜ ነው። ስለዚህ ወደፊት በታላቁ መከራ ወቅት ነው 666ም ታላቁ መከራም የሚፈጸመው በሰባኛው ሱባኤ ጊዜ ነው ማለት ነው። እናመሰግናለን ቄሱ። ታዲያ ከዚህ ጋር በተያያዘ ቤተ ክርስቲያን ከተነጠቀሽ በኋላ በምድር ላይ በዓለም ወንጌል ይሰበካል ወይስ እንዴት ነው እሱ ነገር? ሌላው ደግሞ በታላቁ መከራ ወቅት ወንጌል በምድር ላይ የሚሰበክ ከሆነ ከዚያ በኋላ የሚድኑ ይኖራሉ ማለት ነው ወይስ እንዴት ነው? ሌላው ደግሞ ከዚች ጋር በተያያዘ ቤተ ክርስቲያን ከተነጠቀሽ በኋላ የሚወለዱ ልጆች ምን ይሆናሉ ብለው ያስባሉ። እስቲ በዚህ ላይ እንኳን ያሉት አመሰግናለሁ። እነዚህ ጠቃሚ ጥያቄዎች በከፊል ባለፈው ሳምንት በነበረን ውይይት ጊዜም ተዳሰዋል ማለት ይቻላል። ከቤተ ክርስቲያን መነጠቅ በኋላ ወንጌል ይሰበካል። የመንግስት ወንጌል ይሰበካል። አሁን በቤተ ክርስቲያን ዘመን የሚሰበከው ወንጌል የጸጋ ወንጌል ነው የሚባለው። ከቤተ ክርስቲያን መነጠቅ ቀጥሎ ባለው ሰባት ዓመት የመከራ ዘመን 144000 የአይሁድ ወንጌላውያን ወጣቶች ይሰብካሉ በዓለም ሁሉ ተሰማርተው። ምክንያቱም ጌታ ኢየሱስ ማቴዎስ 24:14 ላይ በተናገረው ትንቢት መሰረት ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ እዚያን ጊዜም ፍጻሜ ይሆናል የተባለው አንድም ሰው ሳይሰማ እንዳይቀር እግዚአብሔር ከምሕረቱና ከጸጋው ከፍቅሩ፣ ከቸርነቱ ብዛት የተነሳ ለሰው ልጆች የሚያሳየው የመጨረሻ ርኅራሄና ምሕረት መገለጫ ነው። የመንግሥት ወንጌል ማለት ሰዎች በአመፅና በክፋት የሚቀጥሉ ቢሆንም እግዚአብሔር ከምሕረቱ ብዛት የተነሳ ዓለም ሁሉ እንደገና ወንጌል እንዲሰማ ለአይሁዶችም ለአሕዛብም ይሰበካል። 144ሺ ወንጌላውያን ይሰብካሉ። ያመኑ ይድናሉ፣ የማያምኑ ደግሞ ወደ ጥፋት ይሄዳሉ ማለት ነው። ስለዚህ ወንጌል ይሰበካል። ከታላቁ ከቤተ ክርስቲያን መነጠቅ በኋላ በዚያን ወቅት የሚሰበከውን የመንግስት ወንጌል የሚያምኑት ይድናሉ። በብዙ ሚሊዮኖች የሚቆጠሩ በታላቁ መከራ ወቅት አምነው የሚድኑ አሉ ከአሕዛብም ከአይሁድም። እነዚህ ናቸው በሰማዕትነት ወደ ሰማይ ስለሚሄዱ ተጨፍጭፈው አውሬው ስለሚጨፈጭፋቸው ረሃቡም፣ የምድር መናወጥ በዛን ዘመን የሚፈሰው መለኮታዊ ቁጣ ብዙ ቅዱሳንንም ጭምር ስለሚጨርስ ወደ ሰማይ ሲወሰዱ በሰማይ ያሉ ቅዱሳን እነዚህ ከየት የመጡ ናቸው የሚል ጥያቄ ይጠይቃሉ። ራእይ ምዕራፍ አምስት ላይ እንደምናነበው እነዚህ ከታላቁ መከራ የመጡ ናቸው ልብሳቸውንም በበጉ ደም አጥበው አነጹት የተባለላቸው ማንም ቁጥራቸውን መቁጠር እስከማይችል ድረስ እጅግ ብዙ የሆኑ በሰማይ በሰማይትነት የሚወሰዱ በታላቁ መከራ ወቅት የሚሰበከውን የመንግስት ወንጌል አምነው ምድኑ ናቸው ማለት ነው። ስለዚህ ቤተ ክርስቲያን ከተነጠቀች በኋላ ልጆች ይወለዳሉ ወይ? አዎ ይወለዳሉ። በተለይም ከሰባቱ ዓመት ታላቅ መከራ በኋላ የክርስቶስ ኢየሱስ የሺ ዓመት ምድራዊ መንግስት ሲጀመር በጎቹ እናንተ አባቴ ብሩካን ኑ፣ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ የሚባሉት በጎች በመከራው ዘመን የሚሰበከውን የመንግስት ወንጌል አምነው የዳኑ በህይወተ ስጋ ወደ ሺህ ዓመት መንግስት የሚገቡት ያገባሉ፣ ይጋባሉ፣ ይሰራሉ። ከኃጢአት፣ ከአመፅ፣ ከክፋት፣ ከበደል በጸዳች ምድር ስለሚኖሩ በብዙ ሚሊዮን የሚቆጠሩ በቢሊዮኖችም የሚቆጠሩ ልጆች ይወለዳሉ በሺህ ዓመት መንግስት ጊዜ ውስጥ በዚያን ጊዜም ክርስቶስ የጌታዎች ጌታና የነገስታት ንጉስ ሆኖ በሺህ ዓመት መንግስት ጊዜ እርሱ ስለምነግስ በየቤቱ ስለምነግስ ሚሽነሪዎች አያስፈልጉም፣ በምድር ላይ በየቤቱ ክርስቶስ ጌታ ሆኖ ስለምነግስ። ሆኖም ግን በቸልታ ሳያምኑ ዝም ብለው የሚኖሩ ከቅዱሳን የተወለዱ ልጆች በሺህ ዓመት መንግስት መጨረሻ ላይ ሰይጣን ከጥልቁ ሲፈታ ይያዙና ከሰይጣን ጋር ይጠፋሉ። የዳኑ ያመኑ ደግሞ ይድናሉ። በሺህ ዓመት መንግስት የሚወለዱ ልጆች ከእግዚአብሔር ጋር የዘላለም መንግስት ወራሽ ይሆናሉ ማለት ነው። ስለዚህ በተለይ በሺህ ዓመት መንግስት ጊዜ የሚወለዱ እጅግ ብዙ ልጆች በሕይወተ ሥጋ ወደ ሺህ ዓመት ከሚገቡት በጎች ከተባሉ ቅዱሳን የሚወለዱ ብዙ ልጆች ይኖራሉ። ያመኑ ይድናሉ፣ ያላመኑ ይጠፋሉ፣ እንደ ማንኛውም ዘመን ማለት ነው። ኦኬ ወደሚቀጥለው ጥያቄ ልለፍና እስከ ዛሬ ድረስ የሞቱና ወደፊትም በቤተ ክርስቲያን ዘመን የሚሞቱ ቅዱሳን ነፍሳቸው የት ነው የሚቆየው? ከዚህ ጋር በተያያዘ ደግሞ በቤተ ክርስቲያን መነጠቅ እና በክርስቶስ ዳግመኛ መመለስ መካከል ያለው ልዩነት ምንድን ነው? እስቲ ቄሱ በዚህ ላይ ያሉትን እስቲ ሀሳብ ደግሞ ግልጽን። አመሰግናለሁ። በጣም ሞጋጅ ከሚሆኑ ነገረ ፍጻሜያዊ ጥያቄዎች እነዚህ ሁለቱም ይገኙበታል። እስከ ዛሬ ድረስ የሞቱ እንግዲህ በብሉይ ኪዳን ዘመን የሞቱ አሉ፣ በአዲስ ኪዳን ዘመን የሞቱ አሉ። በብሉይ ኪዳን ዘመን እግዚአብሔር ለሰው ልጆች አዘጋጅቶ በሰጠው የቃል ኪዳን ማዕቀፍ ውስጥ የኖሩ ከእግዚአብሔር ጋር የታረቁ ለምሳሌ እነ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወሰደው። ኖህም እንደዚያው። ከዛ ደግሞ በሙሴ በኩል የብሉይ ኪዳን አስርቱ ትእዛዛት ስሰጥ በአብርሃም ዘመን በአብርሃም እምነት መስመር ላይ የኖሩ ሁሉ ሲሞቱ ወደ ገነት ይሄዳሉ። ወደ አዲስ ኪዳንም ስንመጣ በክርስቶስ አምነው የደሆኑ ሁሉ ወደ ሰማያዊ ቤታቸው ይወሰዳሉ። ሁለተኛ ቆሮንቶስ አምስት ላይ እንደምናነበው ድንኳን የሚሆነው ምድራዊ መኖሪያ ቢፈርስ በሰው በእጅ ያልተሰራ ከእግዚአብሔር የተሰራ ህንፃ በሰማይ እንዳለን እናውቃለን ተብሎ እንደተጻፈው ወደ ጌታ ነው የሚሄዱት። ልሄድ ከክርስቶስም ጋር ልኖር እናፍቃለሁ በተባለው መሰረት ወደ ጌታ ይሄዳሉ። በሰማያዊ ገነት ይቆያሉ። ያመኑ ቅዱሳን በአዲስ ኪዳን ወደፊትም ጌታ እስኪመጣ የቤተክርስቲያን መነጠቅ እስኪሆን ድረስ የሚሞቱ ቅዱሳን በእርግጠኝነት ወደ ጌታ ነው የሚሄዱት። ወደ ብፅና የትንሣኤ አካል ግን ወደፊት ነው፣ በመነጠቅ ጊዜ ነው የሚሰጠው። እስከዚያ ድረስ በብፅና ከጌታ ጋር በሰማይ ይኖራሉ፣ በታላቅ በረከት ማለት ነው። ሌላው በቤተ ክርስቲያን መነጠቅና በክርስቶስ ዳግመኛ መመለስ መካከል ልዩነት አለ ወይ? በብዙዎች ዘንድ ይሄ ግርታን የሚፈጠር ጉዳይ ነው። ሁለቱንም አንድ ላይ መርጅ አድርገው የሚተረጉሙ የሚያስተምሩ አሉ። ራፕቸር ኤንድ ሴከንድ ካሚንግ ኦፍ ዘ ሎርድ ሁለት የተለያዩ ክስተቶች ናቸው። ራፕቸር ወይም የቅዱሳን በአየር መነጠቅ ማለት ጌታ ኢየሱስ ክርስቶስ በደመና ሲመጣ እኛ ጌታን በአየር ለመቀበል በሕይወት የምንቀረው አንድ ላይ በደመና እንነጠቃለን። በክርስቶስ ያንቀላፉት አስቀድሞ ይነሳሉ። የማይሞት የማይበሰብስ የከበረ የትንሳኤ አካል ለብሶ ይነሳሉ የአዲስ ኪዳን አማኞች የሞቱት እኛ በሕይወት የምንቀረው ጌታ እስኪመጣ ድረስ የመጨረሻው የኋለኛው መለከት ሲነፋ በድንገት በቅጽበት ዓይን ተለውጠን ጌታን ከእነርሱ ጋር በአየር ለመቀበል እንነጠቃለን። ይሄ መነጠቅ ክርስቶስ በአየር ላይ እስከ ተወሰነው የአየር ክልል ድረስ መጥቶ ዩተርን አድርጎ ነው ቤተክርስቲያኑ ሙሽራውን ይዞ ወደ ሰማያዊ ቤቱ የሚወስደው። ዮሐንስ ወንጌል 14 1 እስከ 3 በተጻፈው መሰረት ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደ እኔም እወስዳችኋለሁ ብሎ የተናገረው የተስፋ ቃል በመነጠቅ ጊዜ ነው የሚፈጸመው። አሁን ጌታ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ሁለት ትልልቅ ስራዎችን እየሰራ የሚገኘው፣ አንደኛው በአብ ቀኝ ተቀምጦ ስለ ቅዱሳን ስለኛ ማማለት ማለት ነው። ሁለተኛው በሰማይ በአባታችን ቤት መኖሪያ እያዘጋጀልን ነው። የመኖሪያው የስፍራው ዝግጅት ሲጠናቀቅ ክርስቶስ ሙሽራውን ከምድር ላይ ለመውሰድ ይመጣል። በአየር ላይ ከእርሱ ጋር ተነጥቀን እንገናኝና ወደ ሰማያዊ ቤታችን ነው የምንሄደው። ዳግመኛ መመለስ የክርስቶስ ዳግመኛ መመለስ ደግሞ ከመነጠቅ ሰባት ዓመት በኋላ በሰባት ዓመት የቅዱሳን የአክሊል ሽልማት፣ ወደ ሰማያዊ ቤታችን መወሰድ፣ እንዲሁም መነጠቅ፣ እንዲሁም የበጉ ሰርግ በሰማይ እነዚህ ነገሮች ከተጠናቀቁ በኋላ ራእይ 19 ላይ እንደምናነበው ታላቅ የበጉ ሰርግ ሲከናወን ከዛ የጌታዎች ጌታና የነገስታት ንጉሶ ነው። ሁሉም እያዩት በምድር ላይ ያሉት ዋይ ዋይ እያሉ እኛም ክርስቶስን አጅበን በአንባ ላይ ፈረስ ላይ ተቀምጦ እኛም ተቀምጠን ወደ ምድር በእሳት ነበልባል በታላቅ ኃይል ይመጣል። ይሄ ዳግመኛ መምጣቱ ለፍርድ ነው። ኃጢአተኞችን ለመደምሰስ ነው። ጠላቶቹን በሙሉ የእግሩ መረገጫ ለማድረግ ነው። ዓለም ሁሉ እያየ ነው። ፐብሊክሊ ቪዚብሊ ኦዲብሊ ነው የሚመጣው ዳግመኛ ሲመጣ። በመነጠቅ ጊዜ ግን ለቅዱሳን ብቻ ነው የሚታወቀው ያላመኑ ሁሉ ክርስቲያን በሚል ስምም ሊጠሩ ይችላሉ። የቤተ ክርስቲያን አባልም ሊሆኑ ይችላሉ። ግን ዳግመኛ ያልተወለዱ ሁሉ በምድር ላይ ይቀራሉ። እውነተኛ አማኞች ይነጠቃሉ። በመነጠቅ ጊዜ ለዓለም አይታወቅም። ዳግመኛ በመመለስ ጊዜ ግን ዓለም በሙሉ እያየ እየሰማ ነው የሚመጣው። ለፍርድም ለበቀልም ስለሚመጣ ሁሉም ያዩታል። ስለዚህ በክርስቶስ ቤተ ክርስቲያኑን ለመውሰድ ሲመጣ በመነጠቅ ጊዜ እና በዳግመኛ ምጻቱ መካከል ያለው የሰባት ዓመት መሃል ልዩነት አለ። ሁለቱም ክስተቶች እንደዚህ ግልጽ ሆኑ መጽሐፍ ቅዱስ ውስጥ የተጠቀሱ ናቸው። አንድ ክስተት አይደለም፣ ሁለት ክስተቶች ናቸው። ክርስቶስ ሁለት ጊዜ ይመጣል ማለት አይደለም። የመጀመሪያው ሙሽራውን ቤተክርስቲያን ለመውሰድ አየር ላይ ጠብቆ ተነጥቀን እኛ ጌታን በአየር ለመቀበል እንነጠቅና አብረን ከጌታ ጋር እንሆናለን። ከዛ ሰባት ዓመት በሰማይ ቆይተን ዳግመኛ ክርስቶስ ሁሉም እያዩት ሲመጣ የሸመት መንግስቱን ሊመሰረት በምድር ላይ ጠላቶቹን በሙሉ ለመደምሰስ የሚመጣበት ጊዜ የክርስቶስ ዳግመኛ ምጻት የሚባለው እሱ ነው ማለት ነው። እሺ፣ ቄሱ በጣም እናመሰግናለን። እንደው የመጨረሻ ጥያቄ እናደርግና የክርስቶስ ፍርድ ወንበርና ታላቁ ነጭ ዙፋን ፍርድ ልዩነታቸው ወይም ደግሞ ልዩነቱ ምንድን ነው? እችን እስቲ በአጭሯ እንግልጽና፣ አመሰግናለሁ። ጠቃሚ ጥያቄ ነው። ይህም ብዙዎች የሚጠይቁት ጥያቄ ነው። ከነገረ ፍጻሜያዊ ጥያቄዎች አንዱ ነው። በክርስቶስ ፍርድ ወንበር ፊትና በታላቁ ዙፋን ፍርድ መካከል የጊዜም የአላማም ልዩነት አለ፣ ግልጽ የሆነ ባለፈው ሳምንትም ነካክተናል። የክርስቶስ ፍርድ ወንበር ፊት አማኞችን ወይም ቅዱሳንን ብቻ ይመለከታል ይሄ ጊዜ ጃጅመንት ሲት ኦፍ ክራይስት የተባለው ጌታን በአየር ለመነጠቅ በደመና ከተነጠቅን በኋላ ቀጥሎ ያለው ክስተት ነው። በምድር ላይ እንደ አማኞች የኖርንበትን ያገለገልንበትን፣ ብድራታችንን፣ ሽልማታችንን፣ አክሊላችንን የምንቀበልበት ጊዜ ነው። ስራችን በሙሉ ተገምግሞ ደህንነታችን እዚጋ አይነካም። ድነናል። ኦልሬዲ ጸድቀናል ግን እንደ ዳኑ አማኞች እንዴት ነበር በምድር ላይ የተመላለስ ነው? በተሰጠን ዘመንና ጸጋ እንዴት አገለገልን? ይሄ ተገምግሞ አንዳንዱ በወርቅ በከበረ ድንጋይ፣ እንዲሁም ደግሞ በብር የሰሩቱ የከበረ ሽልማት ያገኛሉ። እንዲሁ ዝም ብሎ ከንቱ ኑሮ የኖሩ አማኞች ነፍሳቸው ድናለች፣ ነገር ግን ስራቸው ተቃጥሎ አመድ ይሆናል። ግን ሁሉም ድነው በዘላለም መንግስት ይኖራሉ። የታላቁ ነጭ ዙፋን ፍርድ የተባለው ደግሞ ያላመኑ የዓለም ኃጢአተኞችን በሙሉ የሚመለከት ሲሆን የሺህ ዓመት የክርስቶስ ምድራዊ መንግስት ሲጠናቀቅ ሰይጣንም ከጥልቁ ሲፈታና የመጨረሻ ውጊያ ከተከታዮቹ ጋር ሲያካሄድ እሳትና ዴን ከሰማይ ወርዳ በላች። ራእይ ምዕራፍ ሃያ ከ11 እስከ 15 ባለው ክፍል እንደምናነበው ሰይጣን ወደ ጥልቁ ከተጣለ ወደ እሳት ባህር ይጣላል። አጋንንቱም እንደዚያው ከእርሱ ጋር ወደ እሳት ባህር ከተጣሉ በኋላ ሰማይና ምድርም ያልፋሉ ይላል እዚሽ ጋር ፊተኛው ሰማይና ፊተኛው ምድር አልፈዋል፣ ስፍራ አልተገኘላቸውም ይባላል። ያንን ክስተት ተከትሎ ሲኦልም ባህርም ሞትም በእነርሱ ውስጥ ያሉትን ይለቅና አሁን ዓለም በሙሉ ያላመኑ ኃጢአተኞች በሙሉ ወደ ታላቁ ነጭ ዙፋን ፍርድ ይቀርባሉ እግዚአብሔር አብና እግዚአብሔር ወልድ በመላእክቱ በወደቁት መላእክት ላይ እንዲሁም ደግሞ በሰዎች ልጆች ላይ ባላመኑት፣ ከእግዚአብሔር ጋር ባልታረቁ ኃጢአተኞች ሁሉ ላይ ከሲኦል ተነስተው ለፍርድ የሚያበቃ የዘላለምን ኩነኔ ብይን ለመስማት በሚያበቃ የትንሣኤ አካል ወደ ታላቁ ዙፋን ፍርድ ይቀርባሉ ማለት ነው። ከሲኦል ወጥተው ሲኦልም ሞትም ወደ እሳት ባህር ይጣላሉ። እዚ ጋር ሰማይም ምድርም አልፈዋል። ስለዚህ የመጨረሻው ፍርድ ባላመኑት ሁሉ ላይ የሚከናውንበት ብይን የሚሰጥበት ብሎም ወደ እሳት ባህር የሚጣሉበት የመጨረሻው ፍርድ ነው። ታላቁ ዙፋን ፍርድ አንዳንድ ሰዎች እኛም እኮ ወደ ታላቁ ዙፋን ፍርድ እንቀርባለን ብለው አማኞች ሆኖ የምናገሩ አሉ። ይሄ የዋህነት ልበል ከእውቀት ማነስ የሚመጣ ነው። የእግዚአብሔር ቃል እንደዚህ አይደለም የሚያስተምረን ራእይ ምዕራፍ ሃያ ላይ እንደምናነበው ሁለተኛው ሞት ማለት ይሄ ነው። በክርስቶስ አምኖ የዳኑትን ሁለተኛው ሞት አይመለከትም። በፊተኛው ትንሣኤ በብፅና ወደ ጌታ ሄደዋል። ስለዚህ የክርስቶስ ፍርድ ወንበር ፊት አማኞችን ብቻ ነው የሽልማትን ክስተት ነው የሚያሳየው። ታላቁ ሆነ የዙፋን ፍርድ ግን ያላመኑትን የዓለምን ኃጢአተኞች በሙሉ ከእግዚአብሔር ሳይታረቁ በራሳቸው መንገድ የኖሩትን በሙሉ የሚመለከትና ለዘላለም ወደ እሳት ባህር የሚጣሉበት ክስተት ነው የሚሆነው ማለት ነው። እሺ ቄሱ እግዚአብሔር ስጥልን እናመሰግናለን። ቄስ ፈራው ለዚህ ቃለ መጠይቅ ጊዜዎትን ጊዜውትን ስለሰጡን እጅግ አድርገ እናመሰግናለን። ውድ ተመልካቾቻችን፣ አድማጮቻችን ይህንን ፕሮግራም በመከታተላችሁ አንዳንድ ጥያቄ ካላችሁ ከዚህ በታች ባሉት ኮሚኒኬት ማድረግ ትችላላችሁ። ስለዚህ የዛሬ ፕሮግራማችንን እዚህ ላይ እንጨርሳለን። የሚቀጥለው ሳምንት ደግሞ በሌላ ሐሳብ በሌላ ጥያቄ ይህንን በተመለከተ ጥያቄዎችን አቅርበን ያው እንወያያለን ማለት ነው። ቄሽ ፈራው አመሰግናለሁ። አሜን። ተንኪው።